ቤቴን ነው ምላችሁ። በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔር ነ ይሄ የገጠመው አስደንጋጭ ታሪክ እንጃ፣ በጣም እኔ ራሱ ተገረምኩ፣ አይገልፀውም። ባለ ድግስ ደግሼ ነው የማገባሽ ነው የምልሽ። እንደ አንተ ሰርግ ልትደግስ ነው እንዴ? ድል ባለ ድግስ ፕሮግራም በጣም ደማቅ ደስ የሚል ነበር፣ ግን አንዳንድ ነገር ልናገር መጥቻለሁ። የታ ቲም ይሄ እኮ ሰርፕራይዝ አይደለም። ሰርፕራይዙ ወይ የስራ እድል ነው ወይ ደግሞ ምርጥ ቤት ሰርቶ ወይም ገዝቶ ሀይሚን ያገባታል። በቃ እንደምትገቢ ታይዋለሽ። እሺ ምትገቢ ታያለሽ። እስከዛ ድረስ ከነ ቤተሰቦች ግምት ገምቼ የተብላለች ሀይምዬ እንግዲህ በመጨረሻ ላይ ማወራችሁ ይሆናል። ቤተሰቦች ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ። እዚህ ጋር አንድ የብሩክ ገጠመኝም፣ አስደንጋጭም፣ አስደሳችም አንድ ነገር ላሰማችሁ። ያልሰማችሁ ልዝኑሮ ስለምችሉ በጣም ታሪክና ግርም ያለኝ ነገር እመቤቴን ነው ምላችሁ። በህይወቴ እንደዚህ ገጥሙኝ አይቅም። እግዚአብሔርን ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬናት ምስክሬ ናት። ምን እንደገጠመ ይላሳያችሁ። ምንም ምንም ከናንተ አስድ ጧት ላይክ ከመኪና እያሞኩኝ ነበር ነበርና፣ ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው። ላይክ በቃ እዚህ እና ስልክ እያወራሁኝ ምናምን እረሳሁት አወራሁት ልጁን በቃ እሺ ቻው ምናምን ተባባልን። አስቡት፣ ፒስታ ነው። ቢያንስ ሶስት አራት ኪሎ ሜትር ሄጃለሁ። ማርያምን ሶስት አራት ኪሎ ሜትር ሄጄ ከዛ ፓርክ አድርጌ ምናምን ደረስኩኝ፣ ልከፍል ሰውጥ፣ ስልክ የለም። ከዛ ትዝ አለኝ በቃ ማርያምን ጥየዋለሁ አልኩኝ። በቃ ስልኬን ከሰርኩ ምናምን ብዬ ዝም ብዬ አልጠበኩም፣ ሰውጥ። አስቡት ከሶስት ከአራት ኪሎ ሜትር ሄጄ ማርያምን አገኘው። ስልኩ እዚ ቁጭ እንዳለ አስቡት። እኔ እንጃ በቃ በፈጣሪ ማለት የእናንተ የሆነ ነገር ፈጣሪ ለእናንተ ብሎ በሰጣችሁ ነገር ላይ ምንም ምንም ማንም ምንም ቢመጣ ቢሞት ሊወስዱ አይችልም። ቢያንስ 4 ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለምንም ምክንያት ደረስኩ። ሳይወርቅ ምናምን ግርም እመቤቴ፣ በጣም ግርም በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይክ ጧት ከቤት ስነሳ በቃ ሰላም ዋለኝ መንገዴን አደራብዬ፣ እመቤቴ ነው ይውጣት። ግን በቃ እቺ ነገር ገጥማኝ አስተማሪ፣ በጣም በትልቁ ነው አስተማሪ ማርያም። እና ምን ልላችሁ ነው? እኔ በቃ አሁን የማይመስል ነገር ነው አይደል? ሰው ላምን ይችላል። እንዴት ስልክን ቁጭ አርገ ይሄ እንዴት ተረፈ ምናምን ልትሉ ይችላላችሁ። አስቡት ሳይርቅ ምናምን ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁ ማይችል አስባችሁታል። አራት ኪሎ ምናምን ኪሎ ሜትር ተጉዞ ስልኩን ከ ከመኪናው ጀርባ ቁጭ ብሎ ማግኘቱ አይገርምም? ታሪክ አይደል ይሄ? ታሪክ በቃ ምንም ሰው እንደው እንጃ። በስማም እውነት ነው። የራሳቸው የሆነ ነገር ምንም ነገር ቢሆን ማንም አይነካባቸው ያለው ነገር በስማም እውነት ለመናገር እውነት ነው። ምን አይነት ምን አይነት እንጃ፣ ታሪክ ነው የሆነብኝ። ብዙቻቸው ያታችሁ ሊሆን ይችላል፣ ግን አላየሁትም ነበር። በጣም ይገርማል። እንደው የልብ ንጽሕና ነው፣ ገንዘብ ከለ ሰው ያልሰጠው። ምክንያቱም ይሄንን ስራ ሲሰራ እንግዲህ እንጃ። በስማም ፈጣሪ ድንቅ ነው። የምሬ ነው። እንዴ ይሄን ያህል ኮረኮንች ነው እንዴት በቃ እኔ ግርም ምን ያለኝ እና እንኳን ደስ አለ። በዚህ አጋጣሚ ወንድሜ ማለት ነው እና ቤተሰቦች፣ ትናንትና እንግዲህ በተሰራው ቪዲዮ ላይ ማታ እኔ ያየሁት በጣም ደስ ይላል። በጣም የሚያስደስት ቪዲዮ ነው። በጣም ቆንጆ ነው። በዛች መካከል ሀይሚና ብሩኬ ያዝናናቸውም እንዲሁም ደግሞ የሆነ በቃ ስትናገረው ግርም ያለኝን ነገር ተናገርኩኝ። አስተያየት መስጠት ግን ምንድን ነው እንደዚህ ማለት ኮመንት ስር እንደዛ በቃ ማለት ምንም የሆነ በቃ ማጸዳጃ እስክታጡ ድረስ የምትጸዳዱት ምንድን ነው በኮመንት ስር ማለት ነው። ሲቀጥል ደግሞ እናንተ ለዛ ለምትወዱት ሰው ስትቆረቆሩ ማለት ነው የምትወዱትን ሰው የምታስከብሩት እናንተ ጥሩ ነገር ስትናገሩ ነው። እናንተ ሃይሜን ለምን እንዲህ አልሻት ምናም ምናም ብሎ ብዙ ነገር የእናንተ የአረብ ሀገር ግርድና ስራ እኮ ነው እንዴ? ምን መስሏችሁ ነው እን እኮ የአሜሪካ ምኖርሽ የትምኖርሽ እኮ ገረድ ገረድ ነሽ፣ ከግርድናሽ መቸም አትወጭም። ይሄን የጻፍሽው፣ ሌላም ብዙ ነገር ጽፈሻል፣ እኔን የማይወክል ነገር። በዛ መካከል ግን እኔን ብለው ደግሞ የከፋቸው ሰዎች የራሳቸውን አመለካከት መልሰዋል፣ ስለ ሃይሜ እንዳለ ከገጽ እስከ ገጽ እናንተ ያንን ሰው ማስከበር አሁን አንቺ ለሃይሜ እንደዛ ሃይሚን ደገፍኩ ብለሽ ቆሻሻ ነገር ለኔ ባጽፊ እነዛ ሰዎች ደግሞ ለአንቺ አይመልሱልሽም ነበር እና አንድን ሰው ስትወዱት ካፋችሁ ለሚወጣው ነገር መጠንቀቅ አለባችሁ። ያንን ሰው ማስከበር፣ ያንን ሰው ደስታ ማየት ከፈለጋችሁ የዛን ሰው የምትወዱትን ሰው ምንም ነገር እንዳይባልባችሁ፣ ስለዛ ስለማትወዱት ሰው ምንም ነገር ቢል እንኳን ምንም ማለት እንደሌለባችሁ ነው መማሪያ ያለባችሁ። እውነት አንዳንድ ጊዜ ሃይሜን እንደግፋለን እያላችሁ ካፋችሁ የሚወጣ ቆሻሻ እንዴት እንደምታስጠሉ ለእሷ የሚመለሰው መልስ እናንተ ለምትናገሩት ንግግር መልሳችሁ ነው። ግን ደግሞ እሷን እንደዛ ስትባል በጣም ነው የሚደብረው። በጣም ማለት ነው። ይህ ሁሉ እናንተ እንደዛ ቆሻሻ ነገር ካፋችሁ ባይወጣ ለእሷ ኮመንት አይጻፍም። ስለዚህ ለምትወዱት ሰው ወደድን ብላችሁ ሌላ ሰው ጠልታችሁ ለምትናገሩት ነገር ጥንቃቄ ብታደርጉ በጣም ጥሩ ነው። በጣም ደስ ይለኛል። እኔ ሲስ እንደሆነ ከቦታ ፍቅ አልልም ፍቅ አልልም ሁል ጊዜም ከቀብራራው ጎን ሆኜ የቅመሟን ስኬት ማየት ነው የኔ ዓላማ። ቀብራራው ደግሞ መቼም መቼም አያሳፍረን ወንድማችን። ሁል ጊዜም እኛ ባልነው ሳይሆን ራሱ በመራው ነው የሚሄደው። እናንተ ባላችሁት አይደለም። በግ ባዘዘው መንገድ አይሄድም። እሱ ጭንቅላቱ ባዘዘው መልክ ነው የሚሄደው። በቃ መሆን ያለበትን ነገር ነው የሚያደርገው። ስለዚህ እናንተ ሁሌም ባ እያላችሁ ትከተሉታላችሁ። ሁል ጊዜም እርር እያላችሁ ትከተሉታላችሁ። በስለትም በምንም ብትሉ ሃይሚ ካጠገቡ መቼም አትርቅም። መቼም በቃ ይሄ ቃሌ ነው። ሁሉ ጊዜም የቪዲዮ ቃሌ ነው። ብሩከና ሃይሚ ጋር ምንም አይነት ጦርነት እንኳን ተፈጥሮ አንድ ቀን ይለያያሉ የሚል መንፈስ እንኳን አድሮብኝ ቪዲዮ ሰርች አላቅም። እኔ በምሰራው ስራ በምታደርገው በምትናገረው ንግግር ሁሉ ጊዜ ቢስተካከል፣ ብሩከም ብታስተካከል ብዬ ሁሌ እሰራለሁ። ስለመለያየት ግን አንድ ቀን አስቤ ቪዲዮ ሰርች አላቅም። አንድ ቀን ተስፋ ቁርጭ አላቅም። ክብሩ ለመድኃኒዓለም ምንጊዜም ቢሆን ደግሞ እንደማይለያዩ አይናቸው ያያል አይደላችሁም ትላንትና አሁን ያ ሁሉ መደረጉ በጣም ብዙ ሰው በጣም ተደስታችኋል። በዛች መካከል ግን አንድ ነገር የተናገረቻት ነገር ዘናም አድርጋለች የሆነ ነገርም ጭንቅላት ላይም ተጽዕኖ አስቀምጣለችና እሷን ተናገርኩኝ። በእሷ ንግግር እናንተ ብዙ ነገር ጻፋችሁ ለእኔ እኔን ዝቅ ያረጋችሁ ስለመሰላችሁ እኔ አልሰማችሁም። እነሱ እኮ ማለት ነው ቡሩኬና ሀይሚ ኮ ስንት ነገር ተሰድበው ተገጠው ነው ይህንን አላማቸውን ይህን ግብ ያደረጉት። ስለዚህ ክብር ለነሱ። ብዙ ነገር አስተምረውኛል። ብሩኬ ብዙ ነገር በብሩኬ ሕይወት ብዙ እንድማር ሆኛለሁ። በሃይሚ ሕይወት ውስጥ ብዙ ነገር እንዳልፍ፣ ጠንካራ እንደሆኑ ሆኛለሁ። ስለዚህ እናንተ አውርታቸው ትቀራላችሁ። ግን ለምትወዱት ሰው ለምትወዱት ሰው ክብር ስትሉ መጥፎ ነገር አትትፉ። እናንተ አትታወቁ፣ ምናቸው አይታወቅ፣ ምንም ዝም ብላችሁ ማለት ነው የሆነ የማይሆን ነገር አትትፉ። በቃ የሆነ እንትን አለው እኮ ገደብ አለው። ሰው እኮ ጽዳ ሲጸዳደም ገደብ አለው። ገደብ አልፋችሁ የራሳችሁን ማንነት ማንነታችሁን እያወጣችሁ አዘርግፉ። የሲስ ማንነት ደግሞ ግርድና መርጬው ወድጄው ይኸው ከአስር ዓመት በላይ አብሬው እየኖርኩ ነው። ምርጫዬ ነው። ግርድና ለእኔ ማለት ነው ምርጫዬ ነው። ምንም ማድረግ አልችልም። የማፍርበት ነገር አይደለም። አምኜበት የገባሁበት ሕይወት የኖርኩበት ነው። ስለዚህ ምንም ማንኛሽን መተሽ አፍሽን ብትከፍቺ እዛ፣ የአሜሪካ ዲያስፖራ ሆንክ፣ የምንም ሁኝ አይመለከተኝም። አንቺ ለእኔ ተራ ሴት ነሽ። እንደዚህ ላይ እንደዚህ ብለሽ ለምጽፊ ሴት ተራ ተራ ከምንም እንደማልቆጥርሽ ነው የምነግርሽ። ነገር ግን አንቺ በጻፍሽው ጽሑፍ ሌላ ሰው ሌሎች ሰው ወይ ደግሞ ተሰምቷቸው ስለ ሀይሚ ብዙ ነገር ተናግረዋል። ገባሽ? ያ ነገር እንዲናገሩ ስለማልፈልግ እንደዚህ አይነት ኮመንት ባጽፉልኝ በጣም ደስ ይለኛል። እኔ ምክንያቱም በሀይሚና በብሩኬ መካከል ምንም አይነት ነገር ኔጌቲቭ ነገር እንዲወራ አልፈልግም ግን እኔ የተባለውን ነገር እኔ ስለው እነሱ ጋር ሲባል አይቆጫችሁም፣ እኔ ግን ስለው ምን ይቆጫችኋል? እኔ የምዝናናበትና የሆነ ነገር ጭንቅላቴ ላይ የሆነ በጣም የምፈልገው ነገር ከሆነ እናገራለሁ። መብቴ ነው። እኔ እኮ የፕራይቬት እኮ አይደለም እያመጣው ማወረው ስለዚህ፣ ስነ ስርዓታችሁ ብትይዙ በጣም ደስ ይለኛል። ባትይዙም ደግሞ ምንም አይመስለኝም። ግን የሃይሜን ክብር ባትነኩ ደስ ይለኛል። ምክንያቱም እናንተ የኔን ክብር ስትነኩ ደስ የማይላቸው ሰዎች አሉ። ለእናንተ የሚመልስሏችሁ እነሱ ትክክል ናቸው መልሳቸው። ምክንያቱም ባትነኳቸው አይነኳችሁም። ለማለት ያክል ነው ቤተሰቦች። ሌላው ሲቀጥል እንግዲህ የትናንትናው ቪዲዮ ያው እንደ ቀለበትም አይደለም አደለም እንደ ሰርፕራይዝ ነው። በጣም ደስ የሚል ሰርፕራይዝ ነው ግን ቀለበት ብሩኬ አድርጓል ወደዳችሁም ጠላችሁም፣ ቪዲዮ ተቀብጦ የቀለበት ቪዲዮ ተቀርጾ የተቀመጠ አለ። ምክንያቱም ሃይሚ በዛን ጊዜ በዳኒና በሶስና ጊዜ በነበረ ጦርነት ሃይሚ ቀለበት አድርጋለች። እየሄዳችሁ ቪዲዮ ማየት ትችላላችሁ። ምን የመሰለ ጎልድ የሆነ ቀለበት እንትኑ ማለት የቀለበት ስታይል ያለው ማለት ነው። እንደውም ለብዙ ጊዜ ስታደርገው ነበር። ከዛ ውልቃው ነው እና እሷ ቀለበት አድርጋለች። ምናልባት አሁን አዲስ ነገር እኔ እንደሚመስለኝ ወይ የስራ እድል ነው ወይ የስራ እድል ለሃይሚ ወይም ደግሞ የሆነ ቤት ደርሶትም ወይም ደግሞ በንትን ማለት ነው። ይሄ አለ አይደለ ሪል እስቴት የሚመዘገቡት እሱ ደርሶት ወይ እዛ ቤት ውስጥ ሀይሜን አግብቷት ሊኖር ሁለት ነገር ነው። ተስፋ ማደርገው ወይ ለሀይሜ የስራ እድል ነው ወይ ወይ ላይ የሚቀለበት ነው። ለእናቱ ቤት ነው ላላችሁት፣ ከእናቱ ጋር የሚገናኝ ነገር አይደለም። የተናገረው ነገር ከእናቱ ጋር የሚገናኝ አይደለም። ታየዋለሽ፣ ትገቢያለሽ፣ ገምቺ። በቅርቡ አዲስ ነገር አለ ነው ያለው። ስለዚህ በሁለቱ መካከል የሚሆን ነገር ነው እንጂ እዚህ ሞሽየን አታስገቧት ተዋት፣ ሷ ትቀመጥ አርፋ ቁጭ ላለች። ስለዚህ በሁለቱ መካከል ነው ያለው እና እኔ እንደሚመስለኝ ወይ አንድ ላይ አብሮ የሚኖሩበት ቤት አስተካክሏል፣ ወይ ደግሞ የስራ እድል ሀይሚ ሱፐርማርኬት ትወዳለች፣ ታውቃላችሁ ሱፐርማርኬት ህልሟ ነው። እና ይሄንን እልሟን ሊያሳካ ሊሆን ይችላል ብሩኬ። ታውቃላችሁ ሁልጊዜ ሀይሚ የምትፈልገውን ነገር ለማሳካት ሀይሚ የምትፈልገውን ነገር ለማድረግ በጣም ጉድጓድ ቆፍሮ አገር ጥሶ የሚሄድ ጀግና ወንድ ነው። በዚህ አጋጣሚ ማለት ነው እንደ ሀይሚ አይነት ባል እንደ ብሩኬ አይነት ባል እንደ ብሩኬ አይነት ወንድ ከጎናችሁ ስለሌለ ብዙዎቻችሁ እርር ቅጥል እያላችሁ በኮመንት ስር ብዙ ነገር ትላላችሁ ግን አይሳካም አይሳካም። ቀብራራው ላመነበት ነገር ሁል ጊዜ ሟች ነው። ሁሌም ጥቅምን አይፈልግም ያደርጋል። ጥቅምን አይፈልግም። ጥቅምን ፈልገው አይደለም የሚጓዘው እሱ በቃ የሰውን ደስታን ደስታን ማምጣት በቃ፣ የዛን ሰው ደስታ ፊሊንግ ማየት፣ ይሄ ነው የሚያስደስተው። ገባችሁ? እግዚአብሔርም ለዛ ነው ባለው ላይ ጨምሮ ጨማምሮ የሚሰጠው እና በዚህ ወራት ተወጋም አላችሁት። እግዚአብሔርም ትንሽ ቆንጠጥ አደረገው። እግዚአብሔር ይመስገን ተሽሎታል፣ ደናወኗል። ፈጣሪ ይመስገን እና አይናችሁን ቀንሱ፣ እንደ ቡዳ አትብሉት፣ እንደ ቡዳ አትብሉት እና የሃይም እየሸበላ ሁሉ ጊዜም ቅብርር እንዳልክ እንድትኖር መልካም ምኞቴ ነው። ማንም የፈለገውን ይጮሃል፣ ማንም የፈለገውን ያውራ። ለአንተ ተራ ነገር ነው። ሁሉንም ነገር ብጥስጥስ ብርቅስቅስ አድርጎ ጀግናው አንበሳው ሀይቤን ወደ ራሱ ወደ እጁ አስገብቷታል ተለያይ ሄድ የምትሉ ሰዎች በጣም እየተቃጠላችሁ እንደሆነ አያየሁም ነው አውቃለሁኝም ግን ደግሞ እኛ እሱ አይገድበንም ነገም ተነጎዳም ሁሌም አብረን ነን ሁሉ ጊዜም ማለት ደስታቸውን ማየት የሚያስደስተን ትቀናላችሁ ትቃጠላላችሁ ይሄ የራሳችሁ መንፈስ ነው ቤተሰብ እኛ አይደለንም እኛ አንድነት ነው የምንፈልገው